ሰላም ውድ የተከበራችሁ የቻነላችን የቻናላችን ተከታታዮች በድጋሚ ለሌላ የፊልም ግብዣ ተገናኘን። የዛሬ ፊልም ግብዣችን የሚሆነው በ2019 የተለቀቀውን ፋንታሲ ፋሚሊ ይዘት ያለውን አለዲን ፊልም ነው። ታሪካችንን ከመጀመራችን በፊት ፍቃደኛ ከሆኑ ቻናላችንን ላይክ፣ ሰብስክራይብ እንዲሁም ሼር አድርጉ። ታሪካችን ሲጀምር መርነር የተባለ ሰው ከሚስቱና ከሁለት ልጆቹ ጋር በመርከብ እየተጓዙ በማሳየት ነው። መርነርም በልጆቹ ጥያቄ መሰረት ስለ ጎዳናዋ አይጥ፣ ስለ ልዕልቷ እንዲሁም ስለ አስማተኛው ማንቆርቆሪያ ተረትን ይነግራቸው ይጀምራል። አግራባ ተብላ ከሚጠራ ከተማ ወጣ ብሎ በሚገኝ የበረሃ ዋሻ በክፋት የተሞላ ጃፋር ከማይለየው ፓሮቱ ጋር ቆሞ የግል ጠባቂዎቹን ወደ ዋሻ ውስጥ እንዲገቡና አስማተኛው ማንቆርቆሪያ ይዘው እንዲመጡ ነገር ግን ሌላ ነገር በፍጹም እንዳይነኩ ሲያዛቸው እንመለከታለን። እነርሱ ግን ትዕዛዙን ተላልፎ የተለያዩ ጌጣጌጦችን ስለነኩ ዋሻው በላያቸው ላይ ይከደንባቸውና እዛው ያስቀራቸዋል። ከዚህ ቀጥሎ ባለው የፊልሙ ትዕይንት ወደ ደማቋ አግራባ ከተማ እንመለሳለን። በዛም አለዲንና ጦጣው በገበያ መካከል ቆመው እያሉ አንዲት ሴት መጣ ከአለዲን ጋር ስለ ጦጣው መነጋገር ትጀምራለች። ነገር ግን አለዲን ሌባ መሆኑን አላወቀችም ነበርና ሲለያዩ አለዲን የእጅ ጌጧን ሰርቋት ሄዳል። ሄዶም የእጅ ጌጧን ሽጦ ምግብ ይገዛና መብላት ይጀምራል። ቢሆንም ከእርሱ በላይ የተራቡ ሰዎች ስለተመለከተ ለነርሱ ይሰጣቸዋል። የንጉሱም ልጅ ሌልት ጃዝሚን ራሷን ሸፍና በገበያ ውስጥ የተንቀሳቀሰች እየጎበኘች ነበር። በዚህ መሃል ሁለት ልጆች ተርበው ዳቦ የሚሸጥበት ቦታ ላይ ቆመው ሲቁለጨለጩ ስለተመለከተች ያለ ዳቦ ሻጩ ፍቃድ ሁለት ዳቦ አንስታ ትሰጣቸዋለች። ዳቦ ሻጩም ይህን ሲመለከት የዳቦውን ብር እንድትከፍል ይጠይቃታል። እሷም ገንዘብ ሳቲ ስለወጣች እንደሌላት ትነግሯዋለች። በዚህም ምክንያት ዳቦ ሻጩ በጩኸት እየተቆጣ እያለ አለዲን ሮጦ መጥቶ በመሀከላቸው ይገባና ሊያረጋጋቸው ይሞክራል። ከዚያም ልዕልቷ በእጇ የጠለቀችውን የወርቅ ጌጥ አግባብቶ ይቀበላትና ይሰጠዋል። ጊዜም ሳያጠፋ ልዕልቷን ከዛ አካባቢ ይዟት ይሄዳል። አለዲንም ምንም ያህል የእጅ ጌጧን ለሰውየው የሰጠው ቢሆንም መልሶ ሰርቆ ስለነበር የእጅ ጌጧን ይመልስላታል። እሷም በጣም ትገረምበታለች። ይህን ጊዜ ዳቦ ሻጭ አለዲን መልሶ እንደሰረቀው ስላወቀ ለገበያ ጠባቂዎቹ ይጠቁምበታል። እነርሱም አለዲንና ልዕልቷን ጃዝሚንን ማሯሯጥ ይጀምራሉ። አለዲንም የገበያውን መሽሎክ ለኪያው ውስጥ ጠንቅቆ ስለሚያውቅ ጃዝሚንን ይዞ ያመልጣቸውና ወደ ቤቱ ወስዷታል። ጃዝሚንም ለአለዲን የሌልቷ ተንከባካቢ ነኝ ብላ እንጂ ትክክለኛ ማንነቷን አልነገረችውም ነበር። አለዲንም ሻይ አፍልቶላት ደስተኛ ሆና ጥቂት ከተጫወቱ በኋላ ወደ ቤተ መንግሥት መመለስ እንዳለባት ነግራው ተነስተው ይሄዳሉ። በመሐልም በቃ ነኝ ልሂድ የእጅ ጌጤን ስጠኝ ስትለው የእጅ ጌጧን ፈልጎ ያውጠዋል። እሷም የእናቷ ማስታወሻ እንደሆነ ነግራው በጣም አዝናበት ሌባ ብላው ትሄዳለች። አለዲን ወደ ቤቱ ሲመለስ የእጅ ጌጡን ጦጣው ደብቃ ነበርና ከደበቀችበት አውጥታት ሰጠዋለች። አለዲንም ጌጡ ባለመጥፋቱ ደስ ይውለዋል። ወደ ቤተ መንግስትም ስንሄድ ስካላንድ የተባለች ግዛት ንጉስ የሆናለች ልዑል አንድሬስ ጃዝሚንን ለማግባት ብዙ እጅ መንሻዎችን ይዞ ጥያቄ ያቀርባል። ምንም ያህል ንጉስ፣ የጃዝሚን አባት፣ እንድታገባው ቢፈልግም እሷ ግን ጥያቄውን ውልቅት አድርጋለች። ንጉሱም እንድታገባው የፈለገው የስካላንድ ግዛት ለአግራባ ከፍተኛ ፖለቲካዊ ጥቅም ስላላት ወዳጅነት ለመመስረት ፈልጎ ስለነበር ነው። ጃዝሚን ደግሞ የምትፈልገው አግራባህን ማስተዳደር እና ህዝቦቿን መርዳት ነው። በመሸም ጊዜ ጃፋር እንዴት አድርጎ ንጉሱን ገልብጦ መንገስ እንደሚችል እያሰበ መብሰልሰል ይጀምራል። አለዲን የቤተ መንግስቱን ጠባቂዎች ሸውዶ ለቤተ መንግስት ለጃዝሚን የእጅ ጌጧን ለመስጠት ይገባል። ይህን ጊዜ ጃፋር ፓሮስ ስለተመለከተው ሌባ ገባ ብሎ ይነግራውና ጃፋር ተደብቆ አለዲንን መንከታተል ይጀምራል። አለዲንም ወደ ጃዝሚን ክፍል በመግባት ጃዝሚንን ሰርፕራይዝ ያደርጋታል። እስከዛ ሰዓት ድረስ አለዲን የሚያስበው ጃዝሚን የሌልቷ ሞግዚት እንደሆነች ነበር። የፀጉር ጌጧንም ከፀጉሯ ላይ ወስዶ በንጋታው ምሽት ተመልሶ እንደሚመጣና እንደሚሰጣት ቃል ገብቶላት ይሄዳል። ጃፋርም እየተከታተለው ስለነበረ ከግል ወታደሮቹ ጋር በመሆን ያግቱትና ጭንቅላቱን ሸፍነው ከጦጣው ጋር ወደ ምድረ በዳ ዋሻ ይወስዱታል። በዚያም ከደረሱ በኋላ ጃፋር ጃዝሚን የንጉስ ልጅ እንደሆነች ይነግረዋል። ንግግሩንም ቀጥሎ አለዲን ከሷ ፍቅር እንደያዘው እንዳወቀበት ይነግረውና እሷን ለማግባት ሀብታም መሆን አማራጭ የሌለው ምርጫ እንደሆነ ይነግረዋል። ቀጥሎም እርዳይ ልርዳ የሚል መደራደሪያ ያቀርብለታል። መደራደሪያውም ወደ ዋሻው ገብተው ምንም ሌላ ነገር ሳይነካ አስማተኛውን ማንቆርቆሪያ እንዲያመጣለትና እርሱም በምላሹ ሕይወቱን የሚለውጥበትን ሀብት እንደሚሰጠው የሚያሳስብ ነበር። አለዲንም በድርድሩ ተስማምቶ ከጦጣው ጋር ወደ ዋሻው ይገባሉ። የዋሻውም የውስጠኛው ክፍል ለዓይን በሚያሳሱ የተገበሩ ማዕድናት የተሞላ ነበር። አለዲን እና ጦጣውም በዋሻ ውስጥ ያሉትን ማዕድናት ቢያማልሏቸውም ራሳቸውን ገዝተው አስማተኛው ማንቆርቆሪያ ወደ አለበት አመሩ። በመሃል አንድ አስማተኛ ምንጣፍ በድንጋይ ጭነት ተይዞ ራሱን ነፃ ለማድረግ ሲጣጣር አለዲን ስለተመለከተው ሄዶ ድንጋዩን ያለውን አቅሙን አሟጦ ከፍ ያደርግለትና እንዲሄድ ያግዘዋል። ቀጥሎም አለዲን በቀጥታ ወደ አስማተኛው ማንቆርቆሪያ በመሄድ ማንቆርቆሪያውን ይወስዳል። በዚህ መሃል ግን አንድ ቀይ ዳይመንድ ወድቅና ጦጣዋ በጣም ስለወደደችው በእጇ ትይዘዋለች። ይህን ጊዜ የዋሻውን ሕግ በመተላለፋቸው ዋሻው መናድ እና እሳተ ገሞራ ማፍለቅ ይጀምራል። በዚህ ጊዜ አስማተኛው ምንጣፍ አግዟቸው ወደ ላይ ይወጣሉ። አለዲንም እጄን ያዘኝና ሳበኝ ሲለው ጃፋር በቅድሚያ አስማተኛውን ማንቆርቆሪያ አምጣ ብለው ተቀብሎት እጁን ረግጦ ወደታች ይወረውረዋል። ጦጣዋ ግን ጃፋር ሳያውቅ ማንቆርቆሪያውን ሰርቃበት ወደታች ከአለዲን ጋር ትወድቃለች። ጃፋርም በጣም ተደስቶ ከዋሻው ሲወጣ አስማተኛው ማንቆርቆሪያውን በማጣቱ በጣም እጅግ ይበሳጫል። ዋሻውም ወደ ነበረበት ስንመለስ አለዲን እና ጦጣው መውጫ ፈልገው ያጡና ምንጣፍ ወደ አስማተኛው ማንቆርቆሪያ ይጠቁማቸዋል። አለዲንም ማንቆርቆሪያውን ሲያሻሸው ጂኒ የተባለ ምኞት ፈጻሚ ያወጣል። እርሱም ራሱን ካስተዋወቃቸው በኋላ በአለዲን ጥያቄ መሰረት ከዋሻው ያወጣቸዋል። ጂኒም ለአለዲን ከዚህ በኋላ ሶስት ምኞቶቹን ብቻ እንደሚፈጽምለት ይነግረዋል። በጨዋታቸው መሃል አለዲን ጂኒ ምን እንደሚመኝ ይጠይቀዋል። ጂኒም ነጻ ሰው መሆን እንደሆነ ምኞቱ ይገልጽለታል። አለዲንም ሶስተኛው ምኞቱን ለጂኒ እንደሚያደርግለት ቃል ይገባለታል። አለዲን የመጀመሪያውን ምኞት ይመኛል። እርሱም ልዑል እንዲያደርገው ነበር። ጂኒም በአለዲን ምኞት መሰረት ልዑል እንዲመስል አድርጎ ያዘጋጀዋል። ጦጣዋንም ዝሆን ያደርጋታል። ብዙ አጃቢዎችንም ካመጣ በኋላ ባባ የምትባል ግዛት ንጉስ ልጅ ልዑል አሊኔንደል ብሎት ወደ አግራባ ቤተ መንግስት በብዙ አጀብ ጃዝሚንን ለጋብቻ ለመጠየቅ ያቀናል። ንጉሱም በቤተ መንግስት አቀባበል ካደረገላቸው በኋላ የጋብቻ ጥያቄውን ግን በኢደር ያቆየዋል። ሲመሽም የጭፈራ ፓርቲ ይዘጋጅና ሰው ሁሉ መጨፈርና መደሰት ይጀምራል። አለዲንም ጂኒን ዳንስ ለመቻል ኃይል እንዲሰጠውና በዳንሱም ጃዝሚንን ለማማለል ይጠይቀዋል። ጂኒም እንዳለው ያደርግለታል። በጭፈራ ፉክክሩም አለዲን ምንም ያህል ቢጥርም ጃዝሚን ግን በጭፈራ ትረተዋለች። ጂኒም ለአለዲን ራሱን ሆኖ እንዲቀርባት ይመክረዋል። አለዲንም በአስማተኛው ምንጣፍ ወደ ጃዝሚን ሰገነት በመሄድ የምታምነው ከሆነ እንድትሳፈፍ ጥሪ ያቀርብላታል። እሷም በአስማተኛው ምንጣፍ ላይ በመንሳፈፍ አግራባህም በምሽት መቃኘት ይጀምራሉ። የጃዝሚንም ተንከባካቢ የሆነችው ዳሊያ ደግሞ ዓይኗን ጂኒ ላይ ጥላበት ነበር። አለዲንም ጃዝሚንን ወደ ቤተ መንግስት ከመለሳት በኋላ ለመጀመሪያ ጊዜ ይስማታል። አለዲን ለጃዝሚን በባለፈው ሌባ መስዬ ቀረብኩሽ አውቄ ነበር ብሎ ያሳምናታል። በንጋታውም ጠዋት አለዲን ሌልቷን ጃዝሚንን ለማግኘት ወደ ቤተ መንግስት ሲሄድ የጃፋር ሰዎች ይይዙትና ወደ ጃፋር ይወስዱታል። በዚያም እጁንና እግሩን ከወንበር ጋር ጠርቀው አስረው በበረንዳ ጫፍ ላይ ያስቀምጡታል። ጃፋርም ለብዙ ደቂቃዎች ከማስፈራሪያ ጋር አስማተኛውን ማንቆርቆሪያ ወዴት እንዳስቀመጠው ቢያፋጠጠውም ሊመለስለት ፈቃደኛ አልሆነም። ጃፋርም በእባብ ምርኩዝ አለዲንን ገፍትሮ ወደ ውቅያኖስ ይወረውረዋል። በሌላ በኩል ደግሞ የአለዲን ጦጣ አስማተኛውን ማንቆርቆሪያ ይዛ በአስማተኛው ምንጣፍ ልትታደገው ብትሞክርም አለዲን ቀርሟት ከውቅያኖሱ ይገባል። ጦጣውም አስማተኛውን ማንቆርቆሪያ ትወረውርለታለች። አላዲን ማንቆርቆሪያውን በመዳሰስ ጂኒን ለእርዳታ ለመጥራት ቢሞክርም አስማተኛው ማንቆርቆሪያ ለመንካት ያደረገው ጥረት ሳይሳካለት ራሱን ስቶ ይወድቃል። ቢሆንም ግን ሲወድቅ አንድ ጣቱ በጨረፍታ ማንቆርቆሪያውን በመንካቷ ጂኒ ይወጣል። በሚያሳዝን ሁኔታ ግን ጂኒ ምኞት ካልተነገረው በራሱ ምንም እርምጃ ሞተር ስለማይችል አለዲንን ለመቀስቀስ ይሞክራል፣ ግን ሳይሳካለት ይቀራል። ስለሆነም ለአላዲን ራሱ ከውሃ ውስጥ የመውጣት ምኞት ተመኝቶ ጣቱን በመያዝ ያስፈርመዋል። ከዚያም ጂኒ አለዲንን ከውሃ በማውጣት ወደ ማረፊያ ክፍል ወስደውና እንዲነቃ ያደርገዋል። አለዲንም ህይወቱን ስላተረፈለት ያመሰግነዋል። ከዚህም በኋላ አለዲን ጃፋር፣ ንጉሱና ጃዝሚን አንድ ላይ በሆኑበት ሰዓት ወደ እነርሱ ይመጣል። ለንጉሱም ስለ ጃፋር ተንኮልና ክፋት ይነግረዋል። ልዕልቷም ስሜታዊ ሆና ልዑል አሊን ሊገለው ሞክሯል ብላ ተደረባ ትናገራለች። በዚህ ጊዜ ግን ጃፋር በእጁ የያዘውን የባበትር መንፈስ በመጠቀም የንጉሱን አይምሮ ተቆጣጥሮ ሀሳቡን ይለውጠዋል። ንጉሱም አለዲንን ልዑል አሊ ሆይ እኛ አንተን አናውቅህም፣ ግን መጥፎ አላማ እንዳለ ተረድቻለሁ ብሎ ይናገረዋል። አለዲን ግን ንጉሱ አይምሮውን እንደተቆጣጠረው ስላስተዋለ ከጃፋር እጅ በትሩን ነጥቆ መሬት ላይ ከሰክሰዋል። ንጉሱም ከተቆጣጠረው ክፉ መንፈስ ወዲያውኑ መንቃት ይችላል። ንጉሱም ጊዜ ሳያጠፋ ጃፋርም በቀጥታ ወደ እስር ቤት እንዲወርድ ትዛዝ ይሰጣል እና ጃፋርም ወደ ከርቸሬ ይወርዳል። ቢሆንም ግን ብዙም ሳይቆይ ጃፋር ፓሮት የታሰረበትን ክፍል መዝጊያ በር ቁልፍ ይዞለት መቶ ከእስር ቤት ያመልጣል። ቀጥሎም ንጉስ አለዲንን በጣም ካመሰገነው በኋላ ሴት ልጁን ጃዝሚንን ሊደርለት እንደተስማማና ከዚህም በኋላ ወንድ ልጄ ብዬ ነው የምጠራ ብሎ ያሳውቀዋል። አለዲንም ከጂኒ ጋር ብቻውን ሲሆኑ ልዑላሊ ተብሎ መጠራቱ እንዲቀጥል እንደሚፈልግና ሌባው አለዲንን ጃዝሚንም ሆነች አባቷ እንደ ያውቁ እንደማይፈልግ ያጫውተዋል። በዚህም ሀሳብ ብዙም ሳይተማመኑ ጂኒ ወደ ማንቆርቆሪያው ተመልሶ ይገባል። አለዲንም አስማተኛውን ማንቆርቆሪያ በቦርሳው ይዞ በመንገድ ይሄዳል። የጃፋርም ፓሮት ማንቆርቆሪያውን ይዞ እየሄደ እንደሆነ ለጃፋር ይነግረዋል። ጃፋርም ማስማተኛውን ማንቆርቆሪያ የእድሜ ልክልሙ ነበርና በመንገድ ጠብቆ አምታቶ ሰርቆ ይሄዳል። አላድን መሰረቁን አላወቀም ነበር። ጃፋርም ፈጠን ብሎ በመጀመሪያ ምኞቱ የአግራባ ንጉስ ሆኖ ይለወጣል። የቤተ መንግስቱን ወታደሮች አለቃ ሐኪምን አሁን እርሱ ንጉስ ስለሆነ ለእርሱ እንዲገዛ ይነግረዋል። ሐኪምም በሐሳቡ ይስማማል። ቢሆንም ግን ጃዝሚን ሐኪምን ከልጅነቱ ጀምሮ አሳድገው ለዚህ እንዳደረሱት ነግራ አስታውሳ ለእርሷ ታዛዥ እንዲሆን ታሳምነዋለች። ይህን ጊዜ ታዲያ ጃፋር ሁለተኛ ምኞቱን ተጠቅሞ በምድር ላይ ከፍተኛ ኃያል ሰው ይሆናል። የቤተ መንግስቱም ወታደሮች በጠቅላላ ያጠፋቸዋል። አለዲንም በጓሮ በር ገብቶ ተደብቆ ማንቆርቆሪያውን ሊሰርቅ ሲል የጃፋር ፓሮት ታስይዘዋለች። ለጃዝሚንና ለንጉሱም ወደ ትክክለኛ ማንነቱ መልሶ ሌባው አለዲን መሆኑ ያሳያቸዋል። ጃፋርም አለዲንን ከጦጣው ጋር ወደ አለም ከፍተኛ የበረዶ በረሃ ይልካቸዋል። በዚህም ጃዝሚን በጣም ታዝናለች። አለዲንም ቅዝቃዜውን ለመቋቋም ቢሞክርም ስላልቻለ ተዝለፍልፎ ይወድቃል። ነገር ግን ጂኒ አስማተኛውን ምንጣፍ በራሱ ፍቃድ ልኮለት ስለነበር ሳይሞት ይደርስለታል። ጃፋርም ጃዝሚንን ለማግባት ያስገድዳታል። የቃል ኪዳን ስርዓቱን የሚያስፈጽመውን ቄስ በማስጠራት ለጋብቻ ጃዝሚንን ይዟት ይቆማል። ቄሱም በጠየቁት መሰረት ጃፋር ቃል ከገባ በኋላ የጃዝሚን ተራ ሲደርስ አለዲን በምንጣፍ ሲመጣ ስለተመለከተችው ምላሽ ሳሰት ዘገያለች እና አለዲንም ሲቀርቡ በወገቡ ላይ ያንጠለጠለውን አስማተኛ ማንቆርቆሪያ በመንጠቅ በሰገነቱ ቁልቁል ትዘላለች። ቢሆንም ግን ያረፈችው አስማተኛው ምንጣፍ ላይ ነበር። ጃፋርም ኃይሉን ተጠቅሞ ፓሮቱን ወደ ትልቅ በራሪ አውሬነት ተቀይሮ እንዲያባረራቸው ያደርጋል። ንጉሱም ያለውን አቅም ሁሉ በመጠቀም ታስሮ ከቆመበት ቦታ ተንደርድሮ ሄዶ ጃፋርን ይገፈትረውና በትሩን ያስጥለዋል። በዚህ ጊዜ ፓሮቱ ወደ መጀመሪያ ማንነቱ በመመለሱ ለጥቂትም ጊዜ ቢሆን ያመልጡታል። ቢሆንም ጃፋር በድጋሚ ያለውን ኃይል በመጠቀም የሚጎትት ነፋስ በማዘዝ ወደ ሰገነቱ ያመጣቸዋል። ጃፋርም ንጉሱን፣ ጃዝሚንን እና ሞግዚቷን በአየር ላይ በአስማታዊ መንገድ ካሰራቸው በኋላ አለዲንን ቀድሞ እንደሚገለውና ከዚያም ቀጥሎ ከተሙን በሙሉ እንደሚያጠፋ በምድርም ላይ አንደኛ ኃያሉ ሰው እንደሚሆን ይነግሯል። አለዲንም ሴራ ሲሮለስ ስለነበር ወደ ወጥመዱ ለመክተስ ሲል ምንም ኃያል ቢሆን ጂኒን እንደማይበልጠው ይነግረዋል። ይህን ጊዜ ሞኙ ጃፋር የመጨረሻው ምኞቱ ከጂኒ በላይ ኃያል እንዲሆን ይመኛል። በምኞቱ መሰረት ከጂኒ በላይ ኃያል ሰው ያደርገዋል። ነገር ግን ከጂኒ በላይ ኃያል ሰው በምድር ላይ ሳይሆን በማንቆርቆሪያው ስለሆነ የሚኖረው ደስታውን አጣጥሞ ሳይጨርስ አስማተኛውን ማንቆርቆሪያ ስቦ ወደ ራሱ ያስገባዋል። ከዚህም ቀጥሎ ነገሮች ሁሉ ወደ ነበሩበት ሰላማዊ ሁኔታ ይመለሳሉ። ንጉሱም አለዲንን ያመሰግኑታል። አለዲንም ንጉሱንና ጃዝሚንን በውሸት ማንነት ስላታላላቸው ይቅርታ ይጠይቃቸዋል። ለጃዝሚንም ከርሱ የተሻለ ወንድ እንደሚገባት ነግሯት ተሰናብቷቸው ይሄዳል። ለጂኒም ቃል በገባለት መሰረት ነጻ ሰው እንዲሆን ይመኝለትና ሰው ይሆናል። ጂኒም ያደርገዋል ብሎ ስላልጠበቀ በጣም ልቡ ተነክቶ ያመሰግነዋል። ወደ ዳሊያን በመሄድ የፍቅር ጥያቄ አቅርቦላት እሺታዋን ያገኛል። ንጉሱም ሴት ልጁ አቅሟን ስላየ የንግስና ቀለበቱን ይሰጣትና ቀጣዩ የአግራባ ገዢ እንድትሆን ያደርጋታል። ከምታፈቅረውም ከአለዲን ጋርም እንድትኖር ይሁንታውን ይሰጣታል። አለዲን ግን ከቤተ መንግስት ቅጥር ለቆ ወጥቶ ወደ ቀድሞ ኑሮ እየሄደ ነበር። ጃዝሚንም ከኋላው ደርሳበት ሌባው እንድትቆም አዝዣለሁ በሚል ምጸት ታስቆመዋለች። ቀጥሎም ህዝብ ሁሉ በተሰበሰበበት ስመዋለች። በመጨረሻም አለዲንና ጃዝሚን ሲጋቡ የሰርግ ፓርቲያቸውን ተመልክተን ፊልሙ ያበቃል።